በመጀመሪያ ግን ብሩኬ መረጋጋት አለብህ። ሌሊቱ ሙሉ ስታብ ስለስላ ጭራሽ ንዴት ከትናንትና ብዙ ሆነ። የመጣ ሆይ፣ ለመናገርም ለመስማትም ሀይሚስ ተሰርታለች ለማለትም፣ በመጀመሪያ አንተ የጥፋተኝነት ስሜት መሰማት የለበትም። የሆነ የባይ ቶርነት ስሜት እየተሰማህ ነው። መጀመሪያ ከስሜት ውስጥ መውጣት አለብህ። ቤተሰብ እንግዲህ፣ ዛሬ በመጀመሪያ ሀይሚዬ በጣም የምር ብሎባት ነው የመጣችሁ። ሀብቴንም ጭምር ይዘውት መጥተዋል። ሀይሚም የተናገረቻቸው ነገሮች አሉ። እንደዚሁም ብሩኬም በጣም በጣም ነው የተናደደው፣ ከትናንትና ብሶበታል ንዴቱ ማለት ነው። ምን አናደደው የሚለውም በግልጽ የምናወራበት የምንወያይበት ይሆናል። በመጀመሪያ ግን ሀይሚ ስለተናገረቻቸውና ሀብቴ ስለተናገረው ነገር አንዳንድ ነገር ማለት ፈልጋለሁ። እንግዲህ ሀይሚዬ ብዙ ጊዜ ነገሮችን ለሰው መናገር የለባችሁም በራሳችሁ ማድረግ አለባችሁ ስትል ነበር። እዚህ ጋ የምስማማበት አዎ፣ ለብሩኬ ብነግር ኖርማል ነው ብዬ ነው ማስበው። ለምን በጣም የሚወድሽ የሚሳሳልሽ ከራሱ በላይ ማለት ትችላለሁ። ብሩኬ ከራሱ በላይ ያስብልሻል ይወድሻል፣ ምንም እንድትሆኝበት አይፈልግም። እና ያው ብሩኬ ማንም ሰው አይደለም፣ ውድ የሚወድሽ በቃ ውዱ ነገርሽ ነው። ለአንችም ቢሆን ማለት ነውኝና ሀይሚዬ ለመልካም ነገር አስባ ይመስለኛል ያን ነገር ያደረገች ወይንም ደግሞ መሄድን የመረጠች ወይንም የራሱ ዓላማ የራሱ አቅድ ብቻ አላት የጠንቅቃ የምታውቀው ነገር አላት እንጂ በኖርማል ሀይሚ እንደዚ ታረጋለች ብዬ አላስብም። ቢሆንም ደግሞ አንዳንድ ነገሮችን በራሳችን ማድረግ አለብን ስትል ነበር እና ሀብቴም ደግሞ ሜይ ቢ ለብሩክ የመናገር ካልፈለግሽ ለእኔ ለሙሽዬ ለተለያየ ሰው መናገር ትችላለሽ እያላት ነበረ። አንዳንድ የምን ነገር አለ መሰላችሁ ሀይሚ የራሱ እሪል ብቻ ማድረግ ብትፈልግ ማለት ነው ልትፈቅዱላት ግድ ይላል ብዙ ጊዜ ሰው መጠበቅ የለብንም። ራሳችን አንዳንድ ነገሮችን ማረግ መቻል አለብን። ገባችሁ አደለ? እዚህ ጋ ሁልጊዜ ብሩኬ ከጎኗ ነው ማለት አደለም። ይሄን ስላችሁ ይጣላሉ አደለም። ሰው ነን። ብሩኬ የሆነ ነገር ሊያረግ ወይንም ደግሞ እያረገ ከሆነ ሀይሚ ግዴታ ብሩኬ እስከሚጨርስ መጠበቅ የለባትም። የሆነ ነገር ማረግ ካለባት በራሷ ጠንካራ እንድትሆን እንዲያውም አብሪሸት መገፋፋት፣ ጎበዝ፣ ጀግና፣ ጠንክሪ ብሎ የሆነ ቆራጥ አቅም ያላት ሴት መፍጠር ነው እንጂ ለምን አልነገርሽም ለምን አልተናገርሽም ብሎ ሀይሚን እንደ ጥፋተኛ ማየት የለባችሁም። ኦፍኮርስ ያጠፋቸው ነገሮች ሊኖሩ ይችላሉ፣ ግን ሀይሚ አጥፍታው ሳይሆን ለመልካም ነገር አስበው ነው። እዚህ ጋር ብሩኬ ፕሮግራሙን እንዳይሰርዝ ምክንያቱም፣ በሀይሚ ከመጣበት ወይንም ሀይሚ የሆነ ነገር ፈልጋ ኖ ማለት ስለማይችል ሁሉንም ነገር ወደኋላ ትቶ ተከትሏ ስለሚሄድ ያን ነገር አልፈለገችም። ገባችሁ? ለዛ ነው ያንን ነገር ያደረገችውና ለክፉ አይታው ሳይሆን ነገር ግን ወደ ክፉ ተቀይሮባት ነው እንደዚህ የሆነውኝ እና ብሩኬም ሆነ ሀብቴ ማለት ነው። እንዲያውም ጎበዝ ብላችሁ ልትደግፏት ልታበረታቷት ማለት የሰው ልጅ ይሳሳታል። ከዚህ በፊት ሀይሚ ብቻዋን አድርጋ ሜቢ ያልተሳካ ነገር ሊኖር ይችላል ወይንም ደግሞ መሀከል ላይ እናንተ ልታስገባችሁ ትችላለች። ሀብቴ ማነጋገር የብሩኬ ማነጋገር እንደዛ ነው። ግን ደግሞ ብቻዋን ስትሞክር ማበረታታት ነው። በቃ ማለት ጠንካራ ሴት በራሷ ቆራጥ አላማ ያላትኝ ጀግና ሴት አሉ ኳ። ዓለምን የሚያነጋግሩ ሴቶች አደለ? በራሳቸው ጀግና ሁሌ ድጋፍ የማይፈልጉ ሴቶች እንደዚ አይነት ሴት ብታረጋት ብሩኬ በኋላ ጠንካራ ሚስት ነው የምትሆንልህ። ገባ አደለም? ዛሬ እንደዚህ ያበሳጭ ሀቃለሁ ለምን አልነገረችኝም? ባትነግሬ ደግሞ ለምን ስልኳን ዘጋች? ነው ያው ሀይሚ መብቴ ነው እያለች ነበር። ስለተናደደች ነው እንጂ ያው ስልክ መዝጋት አማራጭ ሆኖ አደለም። ስልክን አንስቶ ወይንም ማውራት ኦርድ ደግሞ በቃ አንተን ስላላስጨነቅኩ ነው ማለት ትችላለች ግን ብሩኬን በጣም ያበሳጨው ነገር ቤተሰቦች ምንድን ነው እሱን እንደደካመ ደካማ በቃ ራሱን ጥፋተኛ ነው ያደረገው እያለ ነበረ። ሀይሚ ሁልጊዜ ብቸኛ ማለት ሰው እንደሌላት ሆና ነው ብቻዋን ነው ብዙ ነገሮችን የምታደርገው። ለምን እኔ ለሷ አብቁ አይደለም ወይ እኔ ማድረግ አልችልም ወይ ራሱን በጣም እየወቀሰው ስለሆነ ነው። ከትናንትና ተናዶ ነበር። ትናንትና ጭራሽ ሌሊቱን ሁላ ሲያብሰለስል አድሮ ዛሬ የዛሬ ንዴቱ ደግሞ ኦቨር ሀብቴ እዚያ ጋር ተቀምጦ የሚናገረው የሚጨቃጨቁት ነገር የሆነ አለመረጋጋት፣ አለመደማመጥ ኢቨን ሀይሚ አትረዳኝም ለምንድን ነው በቃ ቪዲዮ ሲያርቅ ከካሜራ ጀርባ እነግርሃለሁ ቪዲዮ ወይንም ደግሞ ሶሻል ሚዲያ ላይ መውጣት የሌለበት ነገር ነው እያለችው፣ ራሱ ያናደደው ለምን ስልክ ዘጋሽ? ለምን ሳነግሪ ሄድሽ? እኔ ላንች በቁ አይደለሁም ወይ? ለምን ሁል ጊዜ ብቸኛ እንደሆነ ሰው ታረጊያለሽ? እያለ ያ ነገር ነው እንግዲህ ግንፍላ አድርጎ ብሩኬን ያናደደው። እንደውም መጨረሻ ላይ ሁላ እኔ ሳቄ ሁላ እየመጣ ነበረ የምን ብሩኬን እንዴቱ ምናምን አሳዝሮኛል። እዚህ ጋር ሁል ጊዜ ጨጓራዬ እንትላለ። ግን እንደዚህ እየተናደርክ እኮ ነው ጨጓራን የሚያመው። ስለዚህ መረጋጋት። ወጣትነት እሳት ነው አውቃለሁ። ፕላስ ደግሞ የሆነ ነገር ማለት ነው በጣም ተናዳቹ ምናምን ለምሳሌ ብሩኬ በጣም ተናዶ ሀይሚን ባያገኛት ደስ ይለኛል። ከተረጋጋ በኋላ ይሄ ነገር ልክ ነው አይደለም ብሎ ቢያስብ፣ ሀይሚ ያደረገችውም ነገር ልክ ነው። ለምን ብቻዋን የውሳኔ ሰው መሆን አለባት፣ ብቻዋን የሆነ ነገር ማድረግ አለባት። በቃ ሶ ሁሌ ድጋፍ መፈለግ የለበትም። አንድ ሰው በራሱ መቋቋም መቻል አለበት። ይሄ ደግሞ ለሀይሚ ብቻ ሳይሆን ጥቅሙ ለብሩኬም ጭምር ነው። ቀጣይ ህይወታቸው ላይ ሜቢ ብሩኬ የሆነ ስራ ቢስ፣ ሀይሚ ደግሞ የሆነ ነገር ታረጋለች ማለት ነው። ብሩኬን አጠብቀውም እንደገና ደግሞ ሀይሚ የሆነ ነገር እያደረግሽ ከሆነ ብሩኬም ደግሞ በራሱ የሆነ ነገር ማድረግ ይችላል። ሀይሚን አይጠብቃትም። ይሄ ማለት ምንድን ነው? ሁለታቸው ጠንካራ ሰዎች ሆነው አለምን ማነጋገር የሚችሉ ሰዎች መሆን ይችላሉ። እና ራቅ አድርገን ማሰብ ትችል ነበር። ከንዴት ውስጥ ከስሜት ውስጥ ውጥት ብትል፣ ራስን የጥፋተኝነት ስሜት ባይሰማ ኦር ደግሞ ለምን ስልክ አላነሳሽም? ኦር ለምን ዘጋሽብኝ? እኔ በግነኝ አልጨነቅም ወይ እያለ ነበር እና ሀይሚዬም ደግሞ ያው መብቴ ነው ስልኩ የኔ ነው ስትለው፣ ያ ነገር ደግሞ ይበልጥ ይበልጥ ኦቨር ነው ያናደደው እና ዛሬም እንግዲህ ያው ስምምነት ሊፈጠር ነበር፣ ነገር ግን ያው ሀብቴ ስድስተኛ ተጀምሯል። ቤተሰብ አንድ ለስድስት እየተመራ ነው። ሀይሚ በነገራችን ላይ እንደዛ እያደረገች ያለችው ሪል የምሯን እንዳይመስላችሁ ስጀመር፣ ብሩቄን ሳታማክር ብሩቄን የሆነ ነገር ሳትል ምንም ነገር አታረግም። ገባችሁ አደለ? ቢሆን እንኳን እያለች ነበረ። ብርኬ እንዳይጨነቅብኝ ነው እያለች ነበር። አንደኛ ሁለተኛ ነገር ደግሞ ከካሜራ በኋላ ነግርሃለሁ፣ ተረጋጋ፣ በቃ ተረዳኝ። ለምንድን ነው የማትረዳኝ? ለምንድን ነው ነገሮች ወደ ጥፋተኛ ነገሮች የምትወስዳቸው? እያለች ነበር። እንደዚሁም ኦዲንስ ራሱ ሁል ጊዜ እኔን ነው ጥፋተኛ የምታደርጉኝ እያለች ነበር። ሀይሚዬ፣ ነው እዚህ ጋር ማለት የምፈልገው ማለት ነው። ሰው የሆነ ነገር ሊያወራ ይችላል፣ ግን ስለ ሰው ደንኮራ በት ምንም ነገር ግድ አይስጥሽ ማለት ጥፋተኛ ከሆንሽ ጥፋትሽን በራስ ታርም ያለሽ ካልሆንሽ ደግሞ ሰው የሚያ የሚያወራው ኦር የሚያወራው ነገር ስለማያጣ፣ ስለዚህ የሰው ትኩረት ሳይሆን መሳቢያ ያለብሽ አንቺ ና ብሩኬ ጋር ሰላም ከሆነ ሁሉም ነገር ሰላም ነው። ሰው ስላለ ስላላለ አደለም። ገባሽ አደል? ሀይሚዬ ማለት ነው። እና ለሀብቴ ትንሽ ክብር ብትሰጡትኝ። በጣም ተጨቃጨቃችሁ። በነገራችን ላይ ፍቅር እንደዚህ ነው እንደሚያደርገው እያልኩ ነበር፣ ተደምሜ ሳያቸው የነበረው እዚህ ጋር ሲናደዱ ይጎዳሉ አይጎዱም አደለም፣ ግን ደግሞ መዋደድ መፋቀር ነው ብሩኬ ደስ ያን ጨረጨረው ሀይሚ ስለመሄዷ ብቻ አይደለም፣ በቃ ስላሰበላትኝ ምናምን ሀይሚ ምን ሆነች ብሎ ተጨንቆ ነበር በሰአቱ አደለ። ልክ ደሞ አሁን ሲታመም ሀይሚዬ ተመልሳት ስትመጣ እሄዳለው የምትለው ቃል ራሱ አናደደውኝና ብዙ ጊዜ ነገሮችን አብሮ ማድረግ ስለለመዱ ለምን አሁን ሀይሚ ብቻዋን ታደርገዋለች? ለምን እኔ ለሷ አንሳለ ሆይ ነገር የሚለው ነው በጣም ያበሳጨው። ብሩኬ ለማንም አትናደድ፣ ሀይሚን ብትሆን እንዳለች ነው። ብዙ ጊዜ ነገሮችን ሙሉ ነገራቸው ለሰው ወስዳችሁ ማውራት ከጥቅሙ ጉዳቱን የሚያመዝ ነው ብዬ ነው ማስበው። ጥቅም ሊኖረውም ይችላል፣ ግን ደግሞ ላይኖረውም ይችላል። ግን ደግሞ ያው ከብሩኬ መደበቅ ያለባት አይመስለኝም ሀይሚዬ። ብዬ ደግሞ እየሰራች ያለችው ነገር ስላለ ነው እንድደብቀውም አደለም። ተደብቆም የሚሰራ ነገር የለም፣ እስከ ዛሬ እስከምናቀው ድረስ ማለት ነው። ብደብቅ ራሱ ብሩኬን ለመጥቀም አስባ እንጂ ለመጉዳት አደለም። ኔስ ብቻ እንግዲህ ሀይሚ ሶሪ። ሀብቴም የተሰማውን የተወሰነ ነገር አስተያየት ሰጥቶበታል። ብሩኬንም ለመቆጣት ለመገሰጥ ሞክሯል። ሀብቴኝ ሁለቱንም ቆንጠጥ አድርገህ ወደ ድሮ መልስልን የምትሉ ላይክ አድርጉ። እሺ በጣም ግራ እየገባው ነበረ። ሀይሚንም ጥፋተኛ ነች ብሩኬንም ጥፋተኛ ነ ብሎ እንደ ወንድም እንደ ታላቅ ወንድም ሁለቱንም ተቆጥቷቸዋል። ነገር ግን ያው በጣም እልህ ውስጥ ስለሆኑ መደማመጥ ስላልቻሉ፣ ብሩኬም የራሱ ስሜት አለ። ለምን ጥፋተኛ ነች ሀይሚ አታምንም ይላል። ሀይሚም ደግሞ አትረዳኝም በሚል እንግዲህ ዛሬ ቪዲዮ ተቋጭቷል። ነገ ደግሞ በሌላ ይመጣሉ። ሂዱበት ነው የምለው